ሰላም ሰላም ቤተሰቦች፣ እስኪ ዛሬ የቦሎአፕ ጌም ሙሉ አከፋፈት አሳያቸዋለሁ ማለት ነው። በመጀመሪያ የተላከልን ሊንክ አለ። እሱ ሊንክ አንዴ እንጫናለን ማለት ነው። ስንጫነው ወደ ፕሌይ ስቶር ይዞ ይሄዳል። ፕሌይ ስቶር ላይም ኢንስታል እናደርገዋለን። ያው ኢንስታል እስኪያደርግ እንጠብቃለን። እሺ ኢንስታል ካደረገ በኋላ ቀጥታ ኦፕን እንለዋለን ማለት ነው። ኦፕን ስንለው ቀጥታ ወደዚህ ገጽ ነው ይዞን የሚሄደው እዚህ ገጽ ላይ እስኪከፍት ያው በቃ ሲከፍት ቀጥታ ልክ እንደዚህ አይነት ነገሮችን ያመጣልናል። በጎግል እንድንከፍት ያመጣልናል። በስልካችን እንድንከፍት ያመጣልናል። በቴሌግራም እንድንከፍቱ ያመጣላቸዋል። አሁን ግን መክፈት ያለብን በቴሌግራም በጎግል ነው፣ በፍጥነት ስለሚያስገባ ማለት ነው። ጉግል የሚለውን ስም ስትጫኑት ቀጥታ ያስመርጠናል ማለት ነው። ያለንን ኢሜል ያስመርጠናል። ኢሜል እንመርጥለታለን ማለት ነው። አንዴ ነካ ማድረግም ቀጥታ ይህንን እንዳደረጋችሁ ያመጣላችኋል ማለት ነው። በዚህ አይነት መንገድ ያመጣልናል። እዚህ ላይ ፊሜል እና ሜል ይላል ፊሜል እኔ የወንድ አካውንት ስላለኝ በሴት ተከፍታለሁ ማለት ነው እናንተም በፈለጋችሁት መክፈት ወንድ ከሆናችሁ በወንድ ሴት ከሆናችሁ በሴት መክፈት ትችላላችሁ ፕሮፋይል በኋላ እንቀይራለን ማለት ነው ቀጥታ ኦኬ እንላለን ኦኬ እንዳለ ይኸው በዚህ መንገድ አፕሊኬሽኑ ተከፍቷል ማለት ነው ይሄ በሰባት ቀን ውስጥ ምንሰራው ታስክ ነው ኤክስ እንላለን ከዚህ ላይ ምን አለ መሰላችሁ፣ ኖርማል ፓርቲ የሚባለው ቦታ አለ፣ ሚሴጅ አለ፣ ማይሩም አለ፣ ሚሚል ቦታ አለ። እነዚህ ነገሮች አሉ ማለት ነው። አሁን እናንተ ይህ ኖርማል ፓርቲ ነው፣ በላይቭ ላይ ያሉ ሰዎችን ነው የሚያሳያችሁ። በአብዛኞቹ ፈረንጆች ናቸው። እዚህ እነዚህ ቤት አትግቡ፣ ምንም ጥቅም የለውም። ፈረንጆች ቤት ትገቡ በእነሱ ስራ አስገብቷችሁ እንደገና ነው ትኩላሉት አጠነካ እኮ እዚህ አካባቢ ማለት ነው። ኖርማል ይሄ ፓርቲ ነው፣ በቃ ላይብ ላይ ያሉ ሰዎች ናቸው ማለት ነው። እዚህ ላይ ደግሞ ሚሴጅ አለ። ኖርማል ሚሴጅ የምትጻጻፉበት ቦታ ነው። ሌላው ደግሞ ማይሩ የምትለዋ ቦታ ላይ የራሳችሁን ቤት ከፍታችሁ መቀመጥ ትችላላችሁ። እሱም በኋላ አሳያችኋለሁ። ሌላው ዋናው ነገራው እናንተ ሚ የምትለው ውስጥ ነው። ሚ ከፍትላችሁ ሚ የምትለዋ ፕሮፋይላችሁን ያመጣላችኋል። እዚህ ላይ ፕሮፋይል አለ ሌብላችን አለ ምናምን ኮይን እና ዳይመንድ አለ እዚህ ላይ እዚህ ላይ ደግሞ ታስክ አለ። ታስኩንም አብረን ገብተን እናየዋለን። በቃ ይህንን ነው የሚመስለው። ማለት ኮይን እና ዳይመንድ ነው የምንሰረው። ዳይመንዱ ነው እዚህ ፕላትፎርም ላይ በፖሊ ሰርታችሁ የምታውቁ ሰዎች ካላችሁ ፖይንት የሚባለው ዳይመንድ ነው። ይህን ዳይመንድ ነው የምንሰራው ማለት ነው። እሱን በኋላ እንዴት እንደምንሰራ አሳያችኋለሁ። ዳይመንድ የሚባለውን ቦታ ዳይመንድ የሚለውን ነው የምንሰራው ማለት ነው። ሌላው ደግሞ ከዚህ አፕሊኬሽን ላይ እነዚህ ነገሮች አሉ። እነዚህን ነገሮች ሁሉ ለመስራት ግን ያው አፕሊኬሽኑ ይህን ነው የሚመስለው። ቢካም ሆስጥ ምትላለች ይቺ ማለት ነው። ከዚህ ውስጥ ገብታችሁ ኤጀንት አይዲ ማስገባት አለብን ኤጀንት አይዲ ስታስገቡ የፊት አሻራ ይሰጣቸው፣ የፊት አሻራ እንድሰጡ ነው የሚያመጣላቸው። አሁን ገብቼ ላሳያችሁ። ኔ ቢካም ሆስት ምትለዋን ምትነኳል፣ የፊት አሻራ ለመስጠት ማለት ነው። እችን ቢካም ሆስት ምትለዋን ጆይን ቢካም ሆስት ምትላለች፣ እሷን አንድ የስትነኳል ጆይን ኢንተር ኤጀንት አይዲ ይላል፣ እዚህ ላይ ማለት ነው ሃያ ሰባ ሁለት ብላችሁ ትጽፋላችሁ ማለት ነው። ከዚህ ላይ ሃያ ሰባ ሁለት ስልሳ አምስት ሁለት ብላችሁ ከጻፋችሁ በኋላ ልክ እንደዚህ ማለት ነው። ቀጥታ ኦኬ ትላላችሁ ማለት ነው። እንደዚህ ያመጣላችኋል። ቦራ ብሎ ያመጣል። ቦራ ብሎ ሲያመጣላችሁ አግሬ የሚለውን መመጫን አክሴፕት ትላላችሁ። ቀጥታ እንደዚህ ስታደርጉ ምንድን ነው የሚመጣላችሁ? የፊት አሻራ እምትሰጡ ነው የመጣላችሁ። ከዚህ ላይ የምትጠይቃችሁን አሻንጉሊቷ ተሞላላችሁ ማለት ነው። ችኝቷን እንነካለን። አሻንጉሊቷ ትመጣለች። አሻንጉሊቷ የምትላችሁን ማድረግ ነው ማለት ነው። ከዚህ ላይ እኔ ሌላ አካውንት ስላለኝ በዚህኛው አካውንት ያላሳያችሁ፣ የፊት አሻራ የሰጡበት አካውንት አለኝ ማለት ነው። ይሄኛውን በአቅብ እመለሳለሁ። እናንተ ይህንን የፊት አሻራ በስራ አንስጡ ኤጀንት አይዲ እንደሞላችሁ የፊት አሻራ ከሰጣችሁ በኋላ ነው ታስኮች የሚከፈቱላችሁ። ቅድም እንመለስበታለን ያልኳችሁ እዚህ ታስክ ቦታ ውስጥ ስትገቡ ነው እንትን የምታዩት። አሁን ኖርማል፣ አሁን በፋይንድ ጎግል አድርጋል ብሎ ነው ቺንክሊን ምትል ታስክ የሰጠኝ ማለት ነው። እዚህ ላይ አሁን እኔ የፊት አሻራ ስላልሰጠው በዚህኛው አካውንቴ ከላይ እዚህ ላይ ታስክ እና ሪዋርድ የሚሉ ነገሮች ነው ያሉት። የፊት አሻራ እናንተ ስትሰጡ እዚህ ላይ ሳላሪ የሚል ነገር ይከፍታል ማለት ነው። ሳላሪ እዚህ ላይ ሳላሪ የሚል ይጨመራል። ዋነኛው ስራ እሱ ነው። ሳላሪ የሚለው ውስጥ ገብታችሁ ነው የምትሰሩት ማለት ነው የፊት አሻራ ከሰጣችሁ በኋላ እና እናንተ ምንድን ነው የፊት አሻራ መስጠት አለባችሁ። እዚህ ቢካም ሆስት ውስጥ ገብታችሁ የፊት አሻራችሁ እንደሰጣችሁ ታስክ የሚለው ቦታ ላይ ሶስተኛ ነገር ሳላሪ የሚል ነገር ይከፈታል። እነዚህ ውስጥ ላይ ያሉት ታስኮቹ በአጠቃላይ ብንደምራቸው ያን ያህል የሚሰጡ ኮይኖች አሉ። ደግሞ ሶስት መቶ ሀምሳ ታገኛለ ኒው የሚል ነገር ዴሊ ታስክ አለ መቶ ነው የመንዚሊ ሁለት ሺ አምስት መቶ ምናምን እነዚህ ቢደመሩ አምስት ሺ የሚሉ ኮይን ነው ደግሞ ዳይመንዱን ግን አምስት ሺ አምስት ሺ የሚሰጣችሁ የፊት አሻራ ሰጣችሁ፣ ኤጀንት አይዲ እንደሞላችሁ የፊት አሻራ ሲጠይቃችሁ ያንን አድርጋችሁ ነው ማለት ነው። ሳላሪው የሚከፍትላችሁ ከዛ ግን ምንድን ነው የምታደርጉት? ኖርማል አሁን ከዚህ ላይ እችን የሳላሪውን የፊት አሻራ ከጨረሳችሁ በኋላ እችን ነው ፓርቲ የምትለዋ ላይ እንደገና እንመለስ እና ኖርማል እኔን ለማግኘትም የሚጠቅማቸዋል። እዚህ ላይ ሰርች ማድረጊዋ ቦታ ላይ ከላይ አሁን ያከበብኩባት ቦታ ላይ እቺ ማለት ነው ያከበብኩባት እዚሽ ላይ ትገቡና ሰርች ማድረግ ቦታ ላይ ምን ነገራችሁን ቁጥር ትጽፋላችሁ ማለት ነው። ቅድም ኤጀንት አይዲ ቦታ ላይ እያስገባ ነው ሃያ ሰባ ሁለት ስልሳ አምስት ሁለት ሰርች ስትሉት ጆይን የሚል ነገር ያመጣል ቡራ ብሎ ማለት ነው። ጆይን የምትለዋን ትጨናላችሁ? ቀጥታ ወደዚህ ያመጣችኋል ማለት ነው። ቀጥታ ወደዚህ ሲያመጣችሁ እናንተ ምንድን ነው የምታደርጉት ወንበር ትጫናላችሁ። ወንበሩ ላይ ቁጭ ብላችሁ ያው እኔ ካለው በጊዜ እኔ ባልኖርም አሁን ላይ እኔ ያለው እኔ ባልኖርም ፓርቲውን ጨርሳችሁ መውጣት ትችላላችሁ። ኖርማል። አሁን እዚህ ላይ ራሱ ሳላሪ የሚባለውን ነገር ከከፈታችሁ ታስክ ምትል ነገር ያመጣል። እዚህ ላይ ታስክ ምትል ነገር ያመጣል እና እሷን ተጭናችሁ ፐርሰንት ይቆጠራል። መቶ ፐርሰንት ሲሞላ 2500 ሌላ ደግሞ እንደገና ይቆጠራል። 2500 ሰብሰባችሁ፣ በአጠቃላይ 5000 ላይ መንድ መሰብሰብ ትችላላችሁ ማለት ነው። ያለው ነገር ይሄ ነው። እዚህ አፕሊኬሽን ላይ ከገባችሁ በኋላ የፊት አሻራ ነው። ኤጀንሲ ከጨረሳችሁ በኋላ ኖርማል ፓርቲ ውስጥ ገብታችሁ እንደዚህ የኔን አይዲ ጽፋችሁ ታስክ እዚህ ቦታ ላይ በመቀመጥ 5000 ላይ መንድ መቀበል ነው ማለት ነው። ከዚህ አፕሊኬሽን ላይ የምንሰራው ያሉ ሴቲንጎቹ ከሞላ ጎደል እነዚህ ናቸው። በርቱ ጠንክራችሁ ሥሩ። ያለው ነገር ይሄ ነው። ሌላ ጥያቄ ካለ ደግሞ እንደዚህ ማይካችሁን እያነሳችሁ ከዚሁ ላይ እንደዚሁ እንደተቀመጣችሁ መጠየቅ ትችላላችሁ። ማይካችሁን እያነሳችሁ መጠየቅ ትችላላችሁ። ስለ ፕላትፎርሙ አስረዳችኋለን። አብረን እንሰራለን አብረን እናድጋለን ማለት ነው። ወይም መቻችሁ ጥያቄ ምናምን ካላችሁ ኮሜንት ላይ አጻፉልኝ እመልሳለሁ።